እግዚአብሔር የተመሰገነ ይሁን ኢየሱስ ክርስቶስ ጌታ ነው እንግዲህ እንቀጥላለን ጽድቅን መልበስ የሚለው የጽድቅን ጥሩር ለብሳችሁ የሚለው ኤፌሶን ምዕራፍ 6 ቁጥር 14 ላይ ይሄ ሶስተኛ ክፍል ነው እግዚአብሔር ክብሩን ይውሰድ ኢየሱስ ክርስቶስ ጌታ ነው ሪውን ሰዓትና ጊዜ ሁሉ ለመንፈስ ቅዱስ ሰጠን እግዚአብሔር ያስተምረን በኢየሱስ ስም ሀሳባችንን ትኩረታችንን ሊሰርቅ የወጣ የትኛውም ሀሳብ በሀሳብ የሚዋጋ ክፉ በኢየሱስ ስም ተቃወም ነው በጌታ በኢየሱስ ስም ብለን ይህንን ጥናት ደግሞ እንጠቅላለን። እሺ፣ በመጽሐፍ ቅዱስ ውስጥ ጽድቅ በሁለት አይነት መልኩ ተገልጠዋል ብለናል። ጽድቅን ልበሱ ነው አይደል? የተባል ነው። ጽድቅን ልበሱ ሲባል አንደኛው በክርስቶስ ኢየሱስ በማመን የሚገኘው ጽድቅ ነው። ምንም ነገር ከእኛ ስራ ያልሆነ በክርስቶስ በመስቀሉ ላይ በተሰራልን ስራ እንዲያው ማንም ሰው አይሁዲ ቢሆን ጀንታይል ቢሆን አሕዛብ ቢሆን ማንም ሰው ይህንን አምኖ በመቀበል በክርስቶስ ኢየሱስ ልክ ያመንን ሰዓት የምንቀበለው ጽድቅ እንዲያው በጸጋው የተሰጠን ማለት ነው። ሁለተኛው ደግሞ አማኞች ከዳኑ በኋላ በሕይወታቸው መታየት ስለሚገባው ጽድቅ ስራ ደግሞ ሁለተኛው ነው። እሱን ክፍል አላየነውም። ዛሬ እናየዋለን። ጌታ ይረዳናል። ሁለተኛው ጽድቅ ገጽ 246 ከጋሽ ሰለሞን ከበደ ወልደ ጻድቅ መጽሐፍ የምናገኘው፣ እግዚአብሔር ይባርካቸው፣ ተባርከው ለበረከት ይሁኑ። መጽሐፉ ላይ ምን አስቀምጠውልናል? ሁለተኛ አድርገው ጽድቅ። ይሄ ሁለተኛው ጽድቅ አማኞች ከዳኑ በኋላ ሊሰሩት የሚገባው የጽድቅ ስራ ነው። አንድ ሰው ካመነ በኋላ እንደፈለገ ኃጢአት እየሰራ አይኖርም። ነገር ግን ምንድን ነው የሚሆነው? ይሄኛውን ጽድቅ መልበስ አለበት። የመጀመሪያው ሲያምን ኃጢአቱ ተደምስሶለት የክርስቶስ ኢየሱስን ጽድቅ ለበስ አይደለም ካመነ በኋላ ደግሞ ከዳነ በኋላ ደግሞ ይህንን ጽድቅ መልበስ ያለበትን ጽድቅ ነው ዛሬ ደግሞ የምናየው ክርስቲያኖች በክርስቶስ ኢየሱስ አምነው ከጸደቁ በኋላ በጽድቅ የመመላለስ ግዴታ አለባቸው። አያቸው አሁን ይሄ ደግሞ የጽድቅ ምን አይነት ጽድቅ ነው? በህይወታችን ስንኖር ስንገባ፣ ስንወጣ፣ ትምህርት ቤት ስንሄድ፣ የትም ቦታ ስንሄድ በይህንን ጽድቅ መልበስ እንዳለብን የሚያሳይ ክፍል ነው። መጽሐፍ ቅዱስ አበክሮ የሚናገረው ነገር ነው ማለት ነው። በትክክል አበክሮ ሲባል ትኩረት ሰጥቶ የሚናገረው ነገር ነው። በጽድቅ መመላለስ ማለት ትክክለኛ የሆነ ነገር እያደረጉ መኖር፣ ትክክለኛ ያልሆነ ነገር አለማድረግ ማለት ነው። መቼስ እኔ ክርስቲያን ነኝ ተብሎ በኃጢአት የሚመላለስ ከሆነ ጽድቅን መልበስ አለብህ ብላችሁ ኤፌሶን ምዕራፍ አራት ምዕራፍ ስድስት ቁጥር አስራ አራት ላይ ይሄ። አለበለዛ ሴጣንን መዋጋት የክፉን የዲያብሎስን የተንኮል ስራ መቋቋም አይቻልም፣ ይህን ጽድቅ ካለበሱ ማለት ነው። እኛ ክርስቲያኖች በክርስቶስ በማመን ጸደቅን ስንል ጻድቅ ሆነን ተሰራን ማለት አይደለም። በቃ ፍጹም ምንም እንከን የሌለን ልክ በክርስቶስ አንድ ሰው አመነ ሲባል በቃ ምንም ኃጢአት የማይሰራ በቃ ይሄ ላይክ ንጹህ በቃ ምንም እንከን የሌለው በቃ ምንም ጥፋት ማያጠፋ ሆነን ክርስቲያን፣ ልክ አንድ ሰው ጌታን ተቀበለ ሲባል በቃ ስታዩት ገና ተቀበለ አይደለም ተቀብሎ ሀያ ዓመትም እንኳን ቢኖር በቃ ፍጹም ሆኖ በቃ እሱ ክርስቶስ ነው ማለት አይደለም። በደንብ ስሙኝ እሺ። እኔም ብሆን እናንተም ብንሆኑ ጌታን ተቀብላችሁ ተጠመቃችሁ፣ ጌታን ተቀበላችሁ እሺ፣ አመናችሁ፣ ዛሬ እየኖራችሁን አይደለም። ዛሬ ስትታዩ እናንተ ክርስቶስ ናችሁ ማለት አይደለም። ፍጹም ናችሁ ማለት አይደለም። ነገር ግን የክርስቶስን ጽድቅ ተቆጠረልን ማለታችን ነው። እሺ፣ አመንን ሲባል ምን ሆነን የክርስቶስን ጽድቅ ተቀበለን፣ ተቆጠረልን፣ የኛ ኃጢአት ተሽሮልን፣ የክርስቶስ ጽድቅ ተቆጠረልን ማለት ነው እንጂ ሙሉ ለሙሉ በቀኛ ክርስቶስ ሆነን ማለት አይደለም። ፍጹም ሆነን ማለት አይደለም። እያንዳንዳችን የክርስቶስ ጽድቅ የተቆጠረልን ከሆነ ግን ደግሞ የክርስቶስ ጽድቅ ለእኛ ከተቆጠረልን በጽድቅ የመመላለስና ጽድቅን የማድረግ ደግሞ ምን ያስፈልገናል? ጽድቅን የመልበስ ደግሞ ማንነት ያስፈልገናል ማለት ነው። ከዚህ ውጭ ከኖረን ግን መጽሐፍ ቅዱስ እንደሚል አመፃ ይሆንብናል። ምክንያቱም ሁለተኛ የሚፈስ ደም የለም። ከዚህ ውጭ ከኖረን ለጽድቅ ኑሮ ደንታ ከሌለን ማለት ነው በክርስቶስ አምነን ለመጽደቅ ንስሐ መግባታችን መሰረታዊነት የሌለው መሆኑን እያሳየን ነው ማለት ነው። የያዝነው ነገር የከበረ ነገር አይደለም። እንደ ርካሽ ነገር ቆጠር ነው ማለት ነው። ውድ የሆነ ነገር የሆነ በእሬ አፍንጫ ላይ አታረጉትም። ውድ የሆነን ነገር ጠብቃችሁ እንደምትይዙት ክርስትናችሁንም ውድ የሆነ ነገር አርጋችሁ ልትይዙት የሚገባው ይህን ጽድቅ በመልበስ ነው። ኤፌሶን ስድስ 15 ላይ ከዳቢሎስ ጋር በሚደረገው ውጊያ በአሸናፊነት እንድንወጣ የሮማያን ወታደሮች ሮማ የሮማውያን ወታደሮች የአለባበሳቸው ስርዓት በማምጣት የጽድቅን ጥሩር ልበሱ ይላል። የሮማውያን ወታደሮች የሚለብሱት ልብስ አለ፣ የጥሩር የሮማውያን ወታደሮች ደረታቸው ላይ ለመሸፈን ማለት ነው ከፊት ለፊት ስዕል ለቅቄላችኋለሁ እዚህ ግሩፕ ላይ። ከአንገት እስከ ወገብ ድረስ የሚደረገው የጦር ዕቃ አይታችሁት ከሆነ ያ የጦር ዕቃን ነው። አሁን ይሄ የጽድቅን የተመሰለው ማለት ነው። አገልግሎቱ ምንድን ነው? ወሳኝ የሆነውን ልብን ለመከላከል ነው። ልብ ነው አያችሁ፣ የህይወት ምንጭ ምንድን ነው? ልብ አይደለች? ይህ ልብህን ጠብቃት አይደለም የሚባለው? በመቼስ እኮ በኢንተርኔት፣ በሶሻል ሚዲያ፣ በሰዎች፣ በጓደኛ፣ በምናምን ድምፅ፣ ወሬ፣ ንግግር። ጓደኞቻችሁ እንኳን የሆነ ኃጢአት ነገር ሲናገሯችሁ ወደ ልባችሁ ከገባ ልባችሁ ላይ ከስር ከሰደደና ፍሬ ለማፍራት ከቀን ወደ ቀን እሱን ካሰባችሁት ምን ያደርጋል ማለት ነው። በፍሬ የሆነ ሰዓት ላይ በንትን ይገለጣል ማለት ነው። ስለዚህ ይሄ ጥሩር የሚባለው የሮማውያን ወታደሮች የሚያደርጉትን እዚህ ይሄ ኤፌሶን ጸሐፊ ያስቀመጠልን ጽድቅን ልበሱ ብሎ ይሄ ሸፍኑት ደረታ ልባችሁ ሸፍኑት፣ በጽድቅ ተመላለሱ። ይሁን እንጂ ከመንፈሳዊ ሕጋ ጋር አያይዞ ነው ያቀረበልን ሲናገር እዚህ ጋር በምሳሌነቱ የጽድቅ ምሳሌ አድርጎ ነው። አንድ ሰው ከሴጣን ጋር ለመዋጋት ጽድቅን መልበስ አለበት። ሴጣንን ለማሸነፍ ወደ እግዚአብሔር መቅረብ የሚለው ስናስብ በጽድቅ ህይወት መሞላትና መመላለስ የሚለውን መዘንጋት የለብንም ማለት ነው። ሴጣንን የምንቃወመው በክርስቶስ ኢየሱስ ስም በመገሰጽ ብቻ ሳይሆን በጽድቅ ህይወት በመመላለስ ጭምር ነው። በነገራችን ለእስራኤላውያን ከተማቸው እግዚአብሔር ልመጣ ነው ሲላቸው አካባቢያቸውን ሁሉ ያጸዱት ነበር። ቤታቸውን፣ ሰፈራቸው ሁሉ ንጹህ ይሆናል። ለምን መሰላችሁ? መንፈስ ቅዱስ ንጹህ፣ እግዚአብሔር ንጹህ አካባቢ ነው የሚፈልገው። እኛም ለምሳሌ እኔ እንጃ እኔ አሁን በራሴ የተለማመድኩት ነገር የሆነች ያልታጠበች ትንሽ ካልሲ እንኳን ጠረኗ እንዲኖር አልፈልግም። ምንም አይነት ነገር የምንኖርበት ቤት ውስጥ የሆነ ጠረኑ ደስ የማያሰኝ ጠረኑ፣ ሽታው መንፈስ ቅዱስን የማይጋብዝ ከንጽህና አንጻር እንኳን ተት ከንጽህና አንጻር እንኳን ይሄ ገላን ከመታጠብ ይሄ ቤተ መቅደስ ነው ብለን ሊትራል እንኳን ኢንተርፕሬቴሽን በወስደው ሰውነቴን ገላይን መታጠብ እንዳለብኝ አካባቢ ልብሴን ማጽዳት እንዳለብኝ ምክንያቱም በብሉይ ኪዳን መጽሐፍ ቅዱስን ሳይ ምንድን ያየሁትኝ እስራኤል ጋር ሊመጣ ሲል እግዚአብሔር አካባቢያችን ሁሉ ሲያጸዱ ነበር። አያችሁ፣ ልክ እንደዛ ነው። ጽድቅም ህይወት ጽድቅን መልበስ ያለባችሁ ማለት ልክ ሴጣንን መቃወም የምንችለው ኃጢአት ሰፈር እየሆንን አይደለም በጽድቅ ህይወት በመመላለስ እንጂ ማለት ነው። በጽድቅ ሳንመላለስ ሴጣንን በክርስቶስን ብቻ ስንቃወመው ይሄ ድላችን አይቆጠርም። ዝም ብሎ ይህ ውሸት ነው የሚሆነው ለዛ ነው ሐዋርያት ሥራ ላይ እነዛ ሰዎች እንደነ ጳውሎስ የነ ጳውሎስ ምናምን እያሉ ሲሏቸው እናንተን የት እናቃቸዋለን? ጳውሎስ እናቀዋል፣ እናንተን አናቃችሁም ያሏቸው። ልምምዳቸው የጽድቅ ህይወት መመላለስ ይጠበቅ። የእግዚአብሔር መንግስት የኃይል ጉዳይ እንጂ የንግግር የወሬ ብቻ አይደለም ማለት ነው። ኃይል የሌለው አርቴፊሻል የሆነ ጥይት ነው የሚሆኑ አለበለዛ ለሰይጣን ማለት ነው። የጽድቅ ህይወት ግን ኃጢአትን የሚጠላ የክርስቶስን ኢየሱስ ስምን ከመጥራት ጋር ከፍተኛ ኃይል ይኖረዋል ማለት ነው። ይሄ አንደበት ብቻ እንከላከል ብንል ግን ውርደት ይሆናል። ህይወት ከሌለን በራስ ላይ ውርደት እንዳይሆን በጽድቅ መመላለስ የድል መንገድ ነው። ሴጣንን የዲያብሎስን የተንኮል ስራ መቋቋም የምንችለው ጽድቅን ስንለብስ፣ በጽድቅ ስንመላለስ የጸደቁ ሰዎች በጽድቅ የመመላለስ ኃላፊነት አለባቸው። ስለዚህ በጽድቅ እየኖርንና እየተመላለስን ሴጣንን ብንዋጋ ኃይላችንና ጉልበታችን ብርቱ ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። ይህን ደግሞ በራሳችን ጉልበትና ጥረት ሳይሆን ኃይልን በሚሰጠን በክርስቶስ ኢየሱስ፣ ምክንያቱም ያለ እግዚአብሔር ጸጋ ምንም ነገር ማድረግ አልችልም። እስቲ በሱ ላይ የተደግፈን ነው መሆን ያለብን። ስለዚህ እግዚአብሔር ይመስገን፣ እንቀጥላለን ማለት ነው። አሁን ምን ጨርሰናል? ጽድቅን መልበስ የሚለውን ኤፌሶን 6:14 የጽድቅን ጥሩር ለብሳችሁ የሚለውን አንደኛ፣ በክርስቶስ ኢየሱስ በማምን የሚገኘውን ጽድቅ አይተናል። ሁለተኛ ደግሞ እኛ ከዳንን በኋላ በሕይወታችን መታየት ስለሚገባ የጽድቅ ሕይወት የተለያዩ ምሳሌዎች ነግሬያቸዋለሁ። ምሳሌዎቹ ሁሉ ለምንድን ነው የሚያሳዩት? በጽድቅ መመላለስ፣ በኃጢአት መመላለስ ለሽንፈት እንጂ ለድል አይዳርግም። ሴጣንን ልናሸነፍ የምንችለው በጽድቅ ስንመላለስ ብቻ ነው። ያ ነው የድል ህይወት። ጽድቅን ልበሱ የተባለ ነው። እንቀጥላለን ደግሞ ወንጌልን መጫማት የሚለውን ክፍል። እግዚአብሔር ባርኮ ለበረከት ያርጋችሁ በኢየሱስ ስም ተባርካችሁ። ለበረከቱን ጌታ ጸጋውን ያብዛልን። ኢየሱስ ክርስቶስ ጌታ ነው። ጌታ በቅርብ ይመጣል። ሰላም።